በቅርቡ ያለምንም ምክንያት የድካም ስሜት ተሰምቷችሁ ያውቃል? ጠዋት ከእንቅልፋችሁ ስትነሱ እንኳን ሰውነታችሁ በድካም ተሞልቶ ትንሽ ስራ እንኳን ሲያደክማችሁ፣ ፀጉራችሁ ሲረግፍ፣ ጥፍራችሁ ሲሰባበር፣ ትኩረት የማድረግ ችግር ሲገጥማችሁ፣ ምናልባት ያልተለመዱ ነገሮች መብላት ሲያምራችሁ፣ እነዚህ ሁሉ ምልክቶች በአንድ ላይ የትልቅ ችግር ፍንጮች ሊሆኑ ይችላሉ። የብረት እጥረት ወይም የደም ማነስ በዚህ ቪዲዮ የብረት እጥረት ወይም የደም ማነስ ምን እንደሆነ የህይወታችንን ጥራት እንዴት እንደሚቀንስ ምልክቶቹ ምን እንደሆኑ በዝርዝር እናያለን ሰላም እንደምን አላችሁ አዳነች መሀብኔ ነኝ የመድኃኒት ባለሙያ እና የህብረተሰብ ጤና ሳይንስ ባለሙያ ዛሬ የብረት እጥረት የደም ማነስ ምንድን ነው የሚለውን ነው የምናየው አብራችሁ ይቆዩ ታዲያ የብረት እጥረት የደም ማነስ ምን ማለት ነው? በቀላሉ ሲገለጽ ሰውነታችን የብረት እጥረት ሲያጋጥመው ቀይ ደም ሴሎችን በአግባቡ ማምረት አይችልም። ቀይ ደም ሴሎች ደግሞ ሄሞግሎቢን የሚባል ፕሮቲን አላቸው። ይህ ሄሞግሎቢን ኦክሲጅንን ከሳንባችን ወደ ሁሉም የሰውነት ክፍላችን የሚያደርስ ታላቅ ተሸካሚ ነው። ብረት ከሌለ ሄሞግሎቢን የለም፣ ሄሞግሎቢን ከሌለ ደግሞ በቂ ኦክሲጅን በሰውነታችን ውስጥ የለም ማለት ነው። በቂ ኦክሲጅን የለም ማለት ደግሞ ሰውነታችን ድካም የተንፋሽ እጥረት እና ሌሎች ከባድ የሆኑ አደጋዎች ይገጥሙናል። ስለዚህ ብረት ወይም አይረን ለሰውነታችን እጅግ በጣም አስፈላጊ የሆነ ንጥረ ነገር ነው ማለት ነው። የብረት እጥረት በሰውነታችን ውስጥ ሲከሰት ምን አይነት ምልክቶች ያሳያሉ በሰውነታችን ላይ? እያንዳንዳችን እነዚህ አይነት ምልክቶች በሰውነታችን ላይ ሲያጋጥሙን ንቁ መሆን አለብን። አንደኛው ከልክ ያለፈ ድካምና የሀይል ማጣት ይህ ዋነኛ ምልክቱ ነው። ከወትሮ የበለጠ ድካም ሲሰማችሁ ትንሽ ስራ እንኳን ሲያደክማችሁ ምናልባት የብረት እጥረት ሊሆን ይችላል። ሰውነታችሁ ኦክሲጅንን በአግባቡ ማጓጓዝ ሲሳነው እያንዳንዱን ሀይል ማመንጨት ይከብደዋል። ሁለተኛው የገረጣ ቆዳ መኖር ነው። ቀይ ደም ሴሎች ለቆዳችን የተፈጥሮ ቀለምን ይሰጣሉ። እነዚህ ሴሎች ሲቀንሱ ቆዳችን፣ ከንፈራችንና የአይነ ሽፋሽፍታችን የውስጠኛው ክፍል ሲገረጣ ይታያል። ሶስተኛው ደግሞ የትንፋሽ እጥረት ነው። ትንሽ የእግር ጉዞ ስንጓዝ የትንፋሽ እጥረት የሚያጋጥመን ከሆነ ሰውነታችን ኦክሲጅንን ለማግኘት እየታገለ ነው ማለት ነው። አራተኛው የልብ ምት መጨመር ነው። ልባችን በቂ ኦክሲጅንን ለማድረስ በፍጥነት መስራት ይጀምራል። ይህ ደግሞ የልብ ምት መፍጠንን ያስከትላል። አምስተኛው ራስ ምታትና ማዞር ነው። አይምሯችን በቂ ኦክሲጅን ሳያገኝ ሲቀር እነዚህ አይነት ኬዞች ሊከሰቱ ይችላሉ። ራስ ምታትና ማዞር ብዙ ጊዜ ሊያጋጠመን ይችላል። ስድስተኛው ቀዝቃዛ እጅና ቀዝቃዛ እግር። ሎወርና ፐር ኤክስትሪሚቲያችን ቀዝቃዛ ይሆናሉ። ይህ የደም ዝውውር ሲቀንስ ሰውነታችን ሙቀትን ለመጠቀም ይቸገራል። ሰባተኛው የጥፍሮቻችንን መሰባበር እናያለን፣ የአይረን እጥረት በሚኖር ሰዓት። ስምንተኛው የፀጉር መርገፍ። የአይረን እጥረት በውስጣችን ካለ የፀጉር መርገፍ ይስተዋላል። ሰውነታችን በቂ ኦክስጅን በማያገኝበት ሰዓት ለፀጉር እድገት የሚያስፈልጉ ንጥረ ነገሮች ወደ ራስ ቅላችን አይደርሱም። ስለዚህ በዛ ሰዓት የፀጉር መርገፍ ያጋጥመናል። ዘጠነኛው የምግብ ፍላጎት ማጣት ወይም ያልተለመዱ ነገሮችን መብላት ያሰኘናል። አንዳንድ ሰዎች በብረት እጥረት ምክንያት በረዶ፣ ጭቃ ወይም ወረቀት የመሳሰሉትን የመብላት ፍላጎትን ያሳያሉ። ይህ ፒካ ይባላል። አስረኛው የእግር እረፍት ማጣት ሲንድሮም። ይህ በተለይ ማታ ማታ በእግራችን ላይ የማያስደስት የመፍጨጨር ስሜት ይሰማናል። እነዚህን አይነት ምልክቶች በራሳችሁ ላይ ካስተዋላችሁ ወዲያውኑ ዶክተራችሁን ማማከር ተገቢ ነው። እነዚህ አይነት ምልክቶች ኖረው ራስን ማከር አደገኛ ሊሆን ይችላል። ታዲያ ለምንድ ነው የብረት እጥረት የሚከሰተው? እስቲ እነዚህን በዝርዝር እናያቸው። አንደኛው በቂ የሆነ የአይረን መጠን አለመውሰድ። በዕለት ተዕለት ምግቦቻችን ውስጥ በቂ ያልሆነ አይረን መጠን ያላቸውን ምግቦች አለመመገብ ራሱ አንድ አይረን ዲፊሽንሲ ሊያጋጥመን ይችላል። ለምሳሌ ስጋ፣ ጥራጥሬዎች፣ አረንጓዴ ቅጠላማ አትክልቶች ላይ ትኩረት ካላደረግን የብረት እጥረት ሊያጋጥመን ይችላል። በተለይ ቪጄቴሪያን እና ቪጋኖች ለዚህ ለአይረን ዲፊሽንሲ ሊጋለጡ ይችላሉ። ሁለተኛው የአይረን ዲፊሽንሲ ሊከሰት የሚችልበት ምክንያት የደም መፍሰስ ነው። ይሄ ደግሞ የተለመደ ምክንያት ነው። ለምሳሌ በወር አበባ ጊዜ ሴቶች በወር አበባ ጊዜ ከባድ የደም መፍሰስ በሚገጥማቸው ሰዓት የአይረን መጠናቸውን ሊያጡ ይችላሉ። ሌላኛው የጨጓራና የአንጀት ደም መፍሰስ ሲያጋጥመን፣ እንደዚሁም የአይረን መጠናችን በሰውነታችን ውስጥ ሊቀንስ ይችላል። ይህ ደግሞ እንደ ቁስለት አልሰር በሚያጋጥመን ሰዓት፣ እንዲሁም ሄሞሮይድ፣ የኮለን ካንሰር ወይም የአንጀት ኢንፍላሜሽን ኢንፍላማቶሪ በኦል ዲዚዝ የሚባሉት በሚያጋጥሙ ሰዓት የአይረን ዲፊሽንሲ ሊከሰት ይችላል። በተጨማሪም አንዳንድ መድኃኒቶች የጨጓራ ላይ ደም መፍሰስ ሊያስከትሉ ስለሚችሉ በዛ ሰዓት የአይረን ዲፊሽንሲ ሊያጋጥመን ይችላል። ሌላኛው ደግሞ ጉዳቶችና ቀዶ ጥገናዎች በምናደርግ ሰዓት እንዲሁም የአይረን ዲፊሽንሲ ሊያጋጥመን ይችላል። ሌላኛው ደግሞ በተደጋጋሚ ደም መለገስ ደም ስንለግስ በተደጋጋሚ የምንለግስ ከሆነ የአይረን ዲፊሽንሲ ሊያጋጥመን ይችላል። ሶስተኛ የአይረን ዲፊሽንሲ የሚያጋጥመን ምክንያት የብረት መጠን በሰውነታችን ውስጥ አለመመጠጥ። በቂ የአይረን መጠን ብንጠቀምም በሰውነታችን ውስጥ የመመጠጥ አቅሙ ዝቅተኛ ከሆነ አሁንም የአይረን ዲፊሸንሲ ሊያጋጥመን ይችላል። በዚህ ሰዓት የሴሊያክ በሽታ የሚባል ህመም ሊያጋጥመን ይችላል። ይህም ጉልተን የተባለውን ፕሮቲን መብላት ሲጀምሩ ትንሹን የአንጀታችንን ክፍል የሚያበላሽ በሽታ ነው ሴሊያክ የምንለው ሌላኛው ደግሞ አይረን በሰውነታችን ውስጥ መመጠጥ ሲያቅተው ኮረን እና አልሴሬቲቭ ኮላይተስ የሚባሉ በሽታዎች ሊያጋጥሙን ይችላሉ። እነዚህ ደግሞ የአንጀት እብጠት በሽታዎች ሲሆኑ ብረትን ጨምሮ ሌሎች ንጥረ ነገሮችን እንዳይመጠጡ ይከለክላሉ። ሌላኛው አይረን እንዳይመጠጥ የሚያደርገው የጨጓራ ክፍል በቀዶ ጥገና ሲወገድ ነው። የጨጓራ ቀዶ ጥገና የተደረጉ ሰዎች የአይረን ዲፊሽንሲ ሊያጋጥማቸው ይችላል። ምክንያቱም አይረን በሰውነታችን ውስጥ የመመጠጥ ኃይሉ በጣም ዝቅተኛ ነው የሚሆነው። ሌላኛው ደግሞ አንዳንድ መድኃኒቶች፣ ለምሳሌ የሆድ አሲድን የሚቀንሱ መድኃኒቶች እነ ፕሩቶን ፓምፒኒቢተሮች የብረት መመጠጥ ሊያግዱ ይችላሉ። አራተኛው የአይረን እጥረት የሚከሰትበት ምክንያት እርግዝና ነው። እርጉዝ ሴቶች ለፅንሱም ሆነ ለራሳቸው ተጨማሪ አይረን ስለሚያስፈልጋቸው በቀላሉ የአይረን እጥረት ሊያጋጥማቸው ይችላል። እነዚህ ሁሉ ምክንያቶች እርስ በእርስ ተደማምረው የአይረን እጥረትን የደማነስን ሊያስከትሉ ይችላሉ። የህክምና ባለሙያ ብቻ ትክክለኛውን መንስኤ በመለየት ተገቢውን ሕክምና ሊሰጥ ይችላል። ስለዚህ ሁሌም ከሐኪሞ ጋር እየተማከሩ የደም ምርመራ እያደረጉ የአይረን መጠኑን ማወቅ አስፈላጊ ነው። ለምሳሌ የጨጓራ ወይም የአንጀት ችግር ካለበው የአይረን ተጨማሪ መድኃኒቶችን ብቻ መውሰድ ችግሩን አይፈታውም። ስለዚህ የብረት እጥረት የደም ማነስ ምልክቶች ከተሰማችሁ የመጀመሪያው እርምጃ ዶክተሩን ማማከር ነው። ታዲያ ዛሬ ስለ ብረት እጥረት ብዙ ተምረናል። ምልክቶቹን መረዳት፣ መንስኤውን ማወቅና ትክክለኛውን ህክምና መውሰድ የህይወታችንን ጥራት በእጅጉ ያሻሽላል። ደክሟችሁ የመዋል ጊዜ ያበቃል። ኃይልና ጤና ወደ ነበረበት የመመለስ ጊዜ አሁን ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ ላይክ አደርጉት፣ ለጓደኞቻችሁና ለቤተሰቦቻችሁ አጋሩት። ምናልባት እነሱ ይህን መረጃ ያስፈልጋቸው ይሆናል። እና ከሁሉም በላይ ለተጨማሪ እነዚህ አይነት ቪዲዮዎች ቻናሌ ሰብስክራይብ ማድረግ አትርሱ። ከስር ያለው በኮመንት ቦታ ላይ የብረት እጥረት ያጋጠማችሁ እንደሆነ ወይም ሌሎች ልምዶች ካላችሁ አጋሩ። የእናንተ አስተያየት ለእኔ በጣም ጠቃሚ ነው። አመሰግናለሁ።